አስደሳች ዜና። የአቶ ሰሎሞን አማረ የበጎነት ጥግ ሰሞኑን በኦሮሚያ ክልል በምስራቅ አርሲ ሀገረ ስብከት በተከሰተው የኦርቶዶክስ ተዋሕዶ ጭፍጨፋ ቤተሰቦቹ ሲሞቱ ለታምር የተረፈው የአራት ዓመቱ ህፃን ወደ ወላይታ ክርስቲያን ሆስፒታል ይላካል። በመቀጠልም አረመኔዎቹ የሰው ልጆች ሕፃኑን በመጉዳታቸው ሐኪሞቹ እግሩ እንዲቆረጥ ወስነው ተቆርጧል። ታዲያ እግዚአብሔር ለበጎ ሥራ የመረጠው የአርቲፊሻል ኢንተለጀንስ ባለሙያ የሆነው አቶ ሰለሞን አማረ ለአራት ዓመቱ ሕፃን አርቲፊሻል እግር በማድረግ እስከ አስራ ስምንት ዓመት ድረስ ሙሉ ወጪውን በመሸፈን ሕክምና እንደሚያደርግለት ተናግሯል። እግዚአብሔር እንዳንተ አይነቱን ደግ ያብዛልን። ምክንያቱም ደግነት የነፍስን ዋጋ ያሸምታልና። እንዲሁም ከዚህ አያይዞ ሰሞኑን በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በምስራቅ አርሲ በሃይማኖታቸው ብቻ ተለይተው እንደተጨፈጨፉ ይታወቃል። ይህንንም በማስመልከት የዓለም አብያተ ክርስቲያናት ድምጻቸውን አሰምተዋል። የዓለም ቤተ ክርስቲያናት ምክር ቤት ምክር ቤቱ ይህ ትርጉም የለሽ የህይወት መጥፋት የሰላም መጥፋትና ሁሉም ማህበረሰቦች ለመጠበቅ የሚያስችል እርቅ ሰላም አስፈላጊ መሆኑን የሚያሳይ ነው ብሏል። ጨምረውም በዚህ የሀዘን ጊዜ ከናንተ ጎን እንቆማለን፣ በጥቃቱም የተጎዱትን ሁሉ በጸሎት እናስባቸዋለን በማለት ገልጿል።